የተከበራችሁ የማያ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በእያላችሁበት ሰላማችሁ ይብዛለኝ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉልኝ ማለት ነው፤ አበረታቱኝ። እንግዲህ ዛሬ በአዲስ ቪዲዮ መጥቼ ያለው ስመጣ፣ ዛሬ ቪዲዮ ብቅ ብያለሁ ማለት ነውእና እንግዲህ ከዚህ በኋላ ያው ሊቭም ስላልከፈተለኝ ምናምን በቪዲዮ ነው የምንገናኘው ማለት ነው እና ዛሬ የመጣሁት በአብሪሽ ጉዳይ ነው ማለት ነው እና አብሪሽዬ ማለት ነው ማለቴ እንደምወድህ ታውቃለህ። ባትቀበለኝም ያው እኔም ስራውን እንዳልተቀበልኩ ለዛ ነው እንትን እኔ ምራክኝ ማለት ነው እና ደግሞ ማለት ነው እኔ ጠልቼ አይደለም ያኔ እራሱ እምቢ አልኩ ስለውድህ ነው ማለቴ በቃ እንዳትጎዳብኝ እንድትጎዳብኝ ስላልፈለግ ማለት ነው። እና አብሽ የኔ ውድ ማለት ነው፣ በጣም ነው የምወደው፣ በጣም ማለት ነው። ግን በቃ ሩታ ይቅር እንዳይልሽ ይቅር ስለመወዳው ነው። ግን ደግሞ በቃ ፈራ ያኔ ማለት ነው። በጣም አፍር ነበረ፣ ስለማፍር እምቢ አልኩት

እና ቤተሰቦች ነው፣ ለቤት አዲስ የሆናችሁ ላይክ ሼር ሰብስክራይብ አድርጎኝ ማለት ነው። ባይዞ ያመኛል፣ እያመመኝም ነው የመጣሁት። ማለት የሆነ ቪዲዮዎች በጣም እንትን እየተባሉ ነው እነ ሩታ ፒሽ ምናምን ደግሞ የሌለ ቅውጥውጥ እያረጉት ነው፣ በጣም እየተጣሉ ነው። እንዴ እንዴ እንዴ፣ አይዞ በርቱ በቃ። አይዞሽ አይዞሽ ሩትዬ፣ በጣም ይከብዳል። ባይዞ የእርግዝና ላይ ጸብ ምናምን ሲኖር በጣም ነው የሚከብደው። በጣም ማለት ነው እና ያው ምን ለማለት ፈልጌ ነው ዛሬ ነጽዬም አብርሽም ደህና ናችሁ ግን ረርስ ነው አምድ ነው እውነት በጣም ይከብዳል ለምን ብትሉ ሮትዬም ማተናደጃ ይዞሽ ያጋጠማል አውቀሽ ነው የገባሽበት ሰው ቻይው በቃ ምንም ማድረግ አይቻልም ምንም እና ማለት ነው በዚህ አጋጣሚ ትዳር ቀልድ አይደለም። ዝም ብለን የምንገባበት፣ ዝም ብለን የምንወጣበት እንደዛ አይመስለኝም። ትዳር እንደዛም አይደለም ሲጀመር ማለት ነው። የእውነት የእውነት እንደ ትናንትና ቪዲዮ ነው። ትላንትና ትናንትና የሰሩት ቪዲዮ ካያችሁት ማለት ነው። በሱ ቪዲዮ ላይ ካያችሁት ከእሷ ጋር ዱባይ በሚዝናናበት ወቅት አብሮሽ ከነጽጋ ያወራ ነበር ብላለች። በእንዳፍ ይያል በቃ እሱ ጋር እውነት እንደዛ ከረገ ቺት እያደረገብሽ፣ በቃ ትክክለኛ ትዳሩ ላይ እያማገጠ ነው ማለት ነው። እና ምን ልልሽ ፈልጌ ነው ሩትዬ፣ ዱባይ ስትዝናኑ ያን ሁሉ ብጥርቅርቅ ስትሉ እንዴት ስልኩን ማየት አቃተሽ? እንዴት እንዴ? ቆይ ቆይ፣ እንዴት ነው ስልካቹ? አትተያዩም ትደባበቃላችሁ ነው? እና ምንም ማለት አይቻልም። እና እንግዲህ ባይዚ ጉንፋን ይዞኛል ግን በቃ። እና ያን ሁሉ ጊዜ የሚያውራት ከሆነ እንዴት አታቂ? መጀመሪያ እንዴት አታቂ ሲቀጥል አንተ አብርሽ ተብዬ ማለት ነው። ትዳርህ ላይ እዛ ዱባይ ሄደህ ታዝናናለህ በስልክህ ደግሞ እዛ እንትነች እንዴ? ቅምጥ ነች እንዴ? አችኛዋ እሷ ራሱ ነጽ ማለት ነው። እርግጠኛ ነኝ ይሄ ቪዲዮ ያልደርስሽ ቢደርስሽ ኖሮ በጣም እየዋሻሽ ነው። በጣም ማለት ነው። ምክንያቱም ሰርጋቸው ዱባይ ሲሄዱ ታያለሽ። እያንዳንዱ ቪዲዮ ሲሰሩ ታያለሽ ከሱ ጋር ካወራሽ አንቺ ራስሽ እኮ ነሽ ወደሽ የገባሽው እንዴት አንድ ሰው ባለትዳርን ሚስት ያለችውን ሴት ወስዶ እዛ ዱባይ ሲያዝናና እያየሽ እንዴት እሱን ወደድሽው እንዴት ልረሽው አቻልሽም እንዴት ታወሪዋለሽ ወይስ እሱ እስከምታፈነዱት እጠብቃለሁ እና ማለት ነው እዚህ ውስጥ ይቅርብኝ። ገና በውስጥ በውስጥ ፈተፍት እና መጣለው ማለት ነው በድጋሚ እና ምን ማለት ፈልጊ ነው? አንድ ሴት ባለትዳር ሆኖ እያየችው ሚዲያ ላይ እያሳያት፣ መቼም ተደብቀው አይደለም ያሉት። አንደኛ ነገር ተደብቀው ይሉ፣ አደባባይ ላይ እያሳዩ ነው። ዱባይ ሄደው ሲጋቡ ሁሉ ነገር እየታዩ ነው። ተደብቀው አይደለም። ስለዚህ ያን ሁሉ እያየሽ ካወራሽው ከተደዋወልሽው፣ አንቺ ራስሽ ነሽ ጥፋተኛ። ሴትነትሽ ያላስከብርሽው አንቺ ነሽ። ምክንያቱም አንቺ ራስሽ ስታስከብሪ እሱም ያከብርሻል ማለት ነው። ሲጀምር አንቺ ካላስጠጋሽው እሱ እንዴት ይደርስብሻል? ይሄ የማችግር፣ የራስሽ ችግር። እውነት እኔ ሴት ላይ መፍረድ ፈልጌ አይደለም። በዚህ አጋጣሚ ማለት ነው። ምናልባት ሴት ነሽ ልትሉኝ ትችላላችሁ። አዎ ሴት ነኝ፣ ግን ሴትነቴን ማስከብርበት መንገድ አለ። አንድ ወንድ ባለትዳር ሆኖ ላወራው አልችልም፣ ልቀርበውም አልችልም። ካወራሁ ቤስት ፍሬንድ ሊሆንልኝ ይችላል። ኖርማል ፍሬንድ ከሆነ ችግር የለብኝ። ነገር ግን ባለትዳር ሆኖ ለትዳር መመኘት ማለት ይሄ ኃጢአት ነው። እውነት በጣም ከባድ ነገር ነው ይሄ ማለት ነው። ሲቀጥል ደግሞ አብሪሽ ማለት ነው ትዳር እያለክ እዛ እየተዝናናክ ስልክ ምናምን አብረን ተምረን ማስታወቂያ ሰርተን ማስታወቂያ እየሰራህበት ሆነ አልሆነ ዋሽቻ ለምን ዋሻኝ ምናምን ስትለው ሩታ ከሰማችሁ ማለት ነው ለምን ዋሻኝ ስትለው እንዳይከፋሽ ብዬ አረባክ የመጀመሪያ ላይፍህ ቀድማ በቃ ግልጽ ግልጹን እውነት እውነቱን መናገር ምክንያቱም ከተናገርክ በኋላ ወዳ ከገባችበት ችግር የለውም ይባለፈ ይወጣ አይመለከታት? ግን ማንኛውም ሰው ትዳር ሲገባ የመጀመሪያ ላይፉን መናገር ባይፈልግ እንኳን ከባድ ነገር በጣም ወሳኝ ነገር ከሆነ ግዴታ መናገር አለብኝ። ሲጀመር እኔ በራሴ መንገድ አንድ ወንድ ስቀር መጀመሪያ ላይፍ ካለው ህይወት ካለው ኖርማሊ ፍሬንድ የሆነ እንትን ገርል ፍሬንድ ምናምን ኖሮት የሚያውቅ ከሆነ እንዲነግረኝ ይፈልጋሉ ሁሉም ነገር ነግሮን፣ ግልጹን። ምክንያቱም ያለፈ ህይወቱ ነው፣ አይመለከተኝም። ለምን እናድዳለሁ? ስለዚህ ትናድጃለሽ ብዬ የማስታወቂያ ነው ምናምን። እባክህ ምን ማስታወቂያ ነው? ራቁት ሚያሰራክ ምንም ነገር ሳትለብስ እዛ አደባባይ ላይ ወንዙ ጋር ምናምን ማስታወቂያ እንግዲህ ይሄ እንግዲህ ሩታ ያይዞሽ። በርችልኝ ባይዘይ። እኛ በምንሰራው ቪዲዮ ራሱ ሩታ ልትረብሽ ትችላለሽ። ምክንያቱም አንዳንዴ የሆነ ነገር ስንሰማ እንትን እንላለን፣ እና ይሄ ሄዳ ጋር ባትሰሚ ባይነኝ። ምክንያቱም ስለ ሰው ሳይሆን እሱን እንድትረጂ አስረድቶሽ፣ ትዳርሽ አንደኛ ልጅ እየመጣ ነው እና ለልጅሽ ስትይ ሴት ልጅ በጣም ጥበበኛ ናት እና ወንድ ልጅ እንዴት መመለስ እንዳለባት ታውቃለች። ስለዚህ ያን ጥበብ ነሽ ደግሞ ጠንካራ ነሽ እና እንግዲህ ቪዲዮንም ሚዲያ ላይ ባታወጪው ባይ ነኝ። ለምን ትናንትነትን አዳ ማለት ነው በጣም ቪዲዮን አወጣዋለሁ እለቀዋለሁ የሆነ ነገር በቃ ብዙ መረጃ እንዳለ ነው የተናገረችው እና ያን መረጃ ባታወጣው መቼም ፊልም ከሆነ የሰራችሁ ከሆነ ይዞኬ ስሩ፣ ይመቻችሁ። ስራ ከሆነ ስራ ነው፣ ግን አብዝታችሁ ተዳራችሁ ላይ አትምጡ ማለት ነው እና ይሄና ክል ከነዘም ነስኳችሁ ይበቃችኋል እና እና እኔም ከአብሪሽ ፍቅር ሲዘኝ ማለት ነው እመጣለሁ። ከዛ እጀነጅነዋለው። ሩትዬ በርቲ እኔ የምጨምርብሻለው፣ የድሮ ድሮ ማለት ነው የምትዋወቅ ነበረ ያ ትምህርት ቤት እና ማለት ነው። በያላችሁ በሰላማችሁ ብዝት ትርፍርፍ ይበልልኝ ማለት ነው። በጣም በጣም በጣም አመሰግናለሁ የምታበረታቱኝ ማለት ነው እና ሰላማችሁ ይብዛ እያልኩኝ ማለት ነው ሰላም፣ ሰላም፣ ሰላም ለሁላችሁም በያላችሁበት ሁሉ ከሀገርም ከውጭም ከኢትዮጵያም፣ ኬትም ኬትም ያላችሁ ማለት ነው ሰላማችሁ ይብዛልኝ፣ ውድ የሀገሬ ልጆች።